ሳልፍላችሁ ከምርጥና ቆራጥ የኢትዮጵያ ጀግኖች ኦላና ቶኮማ አዲስ አበባ። ዛሬ በአዲስ አበባና በመላዋ ኢትዮጵያ በተካሄዱት የመምህራን ስብሰባ ሁለተኛ ቀኑን አስቆጥሯል። በዚህም ስብሰባ ላይ በተካሄደው በአዲስ አበባ ውስጥ ማለት ነው፣ በአስሩም ክፍለ ከተሞች የተካሄደው ስብሰባ መልካም አስተዳደርና ዴሞክራሲ የሚል አጀንዳዎችን ያ ሲሆን በመልካም አስተዳደሩ ውስጥ የክራይ ሰብሳቢነትና የግቢ ውስጥ አስተዳደርና የተማሪዎች ስነ ስርዓት ዲሲፕሊን በሚለው ዙሪያ መምህራን ተወያይተዋል። በዚህም አስመልክቶ አንዳንድ የማያስፈልጉ መምህራን ወይ ደግሞ አባላኑ መምህራኖች በመለየት ይህ ስና ግሌ ስጥ በሚያሰኝ ድንገተኛ አካሄድ ተገንግመዋል። ይህን አስመልክቶ የመልካም አስተዳደር ስራታችን በትምህርት ፖሊሲው ላይ መሬት አደጋ አለው በሚል መንግስት እየነበረውን ስጋት ዝርግፍ አድርጎ ቢያወጣም መምህራኖች ሳያወያዩ ቀርተዋል። ብዙ መምህራኖችን በነበረው ስብሰባ ላይ በቂ አስተዋጽኦ አደረጉም ሲልም የታ ክፍለ ከተማ መምህራን ማህበር ሰብሳቢ ለትምህርት ቢሮ ሪፖርት አድርጓል ይህን አስመልክቶ ማለት ነው በኮልፌ ክፍለ ከተማ የሚገኘው የመምህራን ማህበር ዋና ሰብሳቢ ሲሳይ አለማየሁ የሚባል በቁጥር ስራ ውሎታል ለዚህም በቁጥር ስራ የዋለበት ምክንያት ድረስ ሲባል መረጃዎችን ባልተፈለገ እና ባልጠበቀ ጊዜ ወደ ውጭ ይላካል ከውጭ ሀይሎች ጋር ግኙታ አለ ማለት ወደማይታወቀ ስር ቤት ገብቷል። ይህ ድምጽ ቢታለፍላቸው። ከምርጥና ከምርትና ቆራጥ የኢትዮጵያ ጀግኖች፣ ኦላና ቶኮማ አዲስ አበባ። የአስራዎቹ ሁኔታ አስመልክቶ መንግስት ምደባ አድርጋለሁ ብሏል። እነዚህም ውስጥ ማለት ነው ቀድሞ የአንደኛ አመትና ሁለተኛ አመት ተማሪዎች የነበሩ ተማሪዎችን መንግስት እጠራለሁ ብሎ ቢያስብም በሰሜን ላይ በተደረገው ረብሻና በደቡብ በኩል በሚካሄደው የኮንሶ ነውጥ ፍርሀት ውስጥና ስጋት ስለከተው ከዚህም ውስጥ መቀሌ ዩኒቨርሲቲና አዲግራት ዩኒቨርሲቲ ቀድሞው ተማሪዎችን እንደሚጠሩ የውስጥ መረጃ ደርሰዋል። ከዚህም አስመልክቶ መቀሌና አዲግራት ዩኒቨርሲቲ ከአስራ ስምስት መስከረም አስራ ስምንት ጀምሮ ተማሪዎች እንደሚጠሩ ቅድመ ዝግጅት እያጠናቁ መሆኑን የውስጥ መምራን መረጃ ደርሶናል። ይህን አስመልክቶ በአዲስ አበባ ውስጥ ትምህርት ለመጀመርና ብጥብጥ እንዳይካሄድ በተመለከተ ኮማንድ ፖስት የጸጥታ ኮማንድ ፖስት በሚል አራተኛ ረሰነ ጠንክሮ እንዲሰራ መንግስት ከፍተኛ በጀት በጅቶ በመንቀሳቀስ ላይ ይገኛል። የተማሪዎችንም አንድ ለአምስት በጥናከሩ ታቀጣለሁ ሲል መንግስት ቀድሞ የነበሩትን ችግሮች ቀርፋለ በሚል ግምገማ አድርጓል። ዜና አስመልክቶ ነስፈራሽ ጉጤ ዴላ ሞቶሬ የትምህርት የአዲስ አበባ ትምህርት ሚኒስተር፣ ዴላ ሞቶሬ የኢትዮጵያ ትምህርት ሚኒስተር አሽፈራሹ ጉዴ ማለት ነው። በትምህርት ፖሊሲያችን ላይ በእምራና በተማሪዎች አካሄድ መሀል ላይ ባለው ግምገማና ስርዓት ወላጆች ሊገቡበት ይገባል በሚል አዲስ መዋቅርና አዲስ ስርዓት በመፈጸሙ ብዙ እምራኖች በዚህ ስብሰባ ላይ ደስተኛም አልነበሩም። ይህ ድምፅ የሚተላለፍላቸው በምርጥና ቆራጥ የኢትዮጵያ ጀግኖች፣ ኦላና ቶኮማ ነኝ፣ አዲስ አበባ